አሁ እንግዲህ ይኸው እንደምታየው ክላሲክ በሆነ መኪና ሊሄድ ነው። የጥንት የጠዋት መኪና ነች፣ ቮልስ በእውነት የምንወዳት እድሜው በጣም ትልቅ ነው። ጣይቱ ሆቴል

አንድ መቶ ሀያ ስምንት አመት ያው የሚለኝ ጣይት ሆቴል ነው። አንድ መቶ ሀያ ስምንት አመት ነው ጣይት ሆቴል። ጣይት ሆቴል ያው እየታደሰ ነው አይደል? በደሳ ላይ ነው። እኔ እንግዲህ ከኤፍሬም ከተባለ ጓደኛ ጋር ነው። ይሄ ነው ኤፍሬም። የተባለ ክላሲክ መኪና ነች ያው ከሱ ጋር ልንሄድ ነው እንግዲህ። ክላሲክ የሆነ መኪና ይወዳል፣ እና በተለይ ቮልስ ላይ በጣም ነው የሚወድ። ይሻፍዳል። በቃ ለቮልስ ያለው ሽፍደት ከፍተኛ ነው። እንግዲህ ገብቷል። እኛ ምን እሺ፣ የሆነ አገባብ ነው የገባነው። ቦልስ ውስጥ ነው። ቆይ ቆይ ቆይ፣ ነች በቮልስ ነው ስልሳ ስልሳ አምስት ስልሳ ሁለት ናቸው ቮክስ ዋገን ያው እንደሚታወቅ የጀርመን መኪና ነው ቮልስ ዋገን ማለት የህዝብ መኪና ማለት ነው እና እንደምታዩት በጣም ታምራለች በጣም ክላሲክ ነች አትቆምም ነዳጅ አትበላም ስፔሯም ጥሩ ነው አቅም ያለው ሰው ጭሞዶ መግዛት ይችላል። በዛ ላይ ደግሞ በዚህ ሀገር ግን ያሉትን ማደስ ምናምን አይቻልም፣ ይቻላል። በጣም ክላሲኮች ሁኔታ ክላሲኮቹ ው ውስጣቸውን ማየት እንችላለን። ው አሁን ያለንበት ውስጣቸው ምናምን ድሮና ዘንድሮ። እሺ እና በጣም አሪፍ ነው። ሰው ገንዘብ የግድ አምስት ሚሊዮን ስድስት ሚሊዮን የሚባል ቁጥር እየጠራ የማይፈልገውን መጊዛ በደላላ መግዛት አይጠበቅበትም። አዎ፣ ኦፍኮርስ ረጅም ጊዜያቸው ነው። ሜካኒካል ናቸው ማወቅ አለብህ። ስለ መኪኖቹ አንዳንድ ነገር ማወቅ አለብህ። በደንብ አድርገህ ፍቅር ሊኖሩ ይገባል። ፍቅር ካለ ደግሞ በቃ እነሱ ይነዳሉ። በጣም በጣም ምንም እኔ